ሰባተኛው መልአክ። ስብሃት ገብረ እግዚአብሔር ቀን ሲሆን አይሪን ወደ እኛ አትመጣም። ቀን ሲሆን ወደ እኛ የሚመጣው አየለ ነብር ነው። ይመጣና ኮፊ ኮፊ ኮፊ ይለናል። ያሲን ተነስቶ ቡና ይጥዳል። አየለና ያሲን ሲጋራ እያጨሱ ቡና እየጠጡ ስለ ኮሚኒዝም፣ ስለ ካፒታሊዝም፣ ስለ ኢምፔሪያሊዝም ማውራት ይጀምራሉ። አንዳንድ ጊዜ አብሬያቸው አውራለሁ። አብዛኛውን ጊዜ ግን ዝም ብየን የማዳምጣቸው፣ ያሲን ድሮ ኮሚኒስት ስለነበረ ስለ ኮሚኒዝም ብዙ እውቀት አለው። ግን አሁን ኮሚኒዝምን እንደ ዘመናዊ ሃይማኖት ነው የሚቆጥረው። እንደ ሌላው ሃይማኖት ሁሉ ኮሚኒዝም የራሱ አማኞችም አሉት፣ ቄሶችም አሉት። ልዩነቱ የኮሚኒዝምን መንግሥተ ሰማያት በህይወታችን ነው የምኖር ሳት ወደ ምድር አወረዳት እንጂ ሃይማኖት መሆኑ አልቀረም። የሌሎቹ ሃይማኖቶች ወግ እንዳይቀርበት እንኳ እርስ በእርሱ በእምነት መከፋፈልና መወጋገዝ ጀምሯል ይላል ያሲን። አየለ ግን የጋለ የተናደደ ኮሚኒስት ነው። በመጀመሪያ ነገር የአሜሪካኖቹና የምዕራብ አውሮፓውያኖቹ ኢምፔሪያሊዝም ወይም ቅኝ ገዥነት ያናድደዋል። ቀጥሎ አሜሪካንና ምዕራብ አውሮፓን እየታዘዙ እየተሽቆጠቆጡ የሚኖሩት የአፍሪካ የእስያና የደቡብ አሜሪካ መንግስታት ያናድዱታል። ቀጥሎ የክሩስቾቭ ሪቪዥኒዝምና የሶቪየት ህብረት ከአሜሪካ ጋር ተቻችሎ መኖር ያበሳጨዋል። በተለይም እነ ክሩስቾቭ የስታሊንን ሬሳ ሌኒን አጠገብ ከተቀበረበት ከክብር ቦታው ከስመገናናው ቀይ አደባባይ ቆፍረው አውጥተው ስላዋረዱት በጣም ይበሽቃል። ኤንድናው ፎር ዘ ፕሌዠር ኦፍ አሜሪካን ኢምፔሪያሊስት ፋት ባለሪናስ ላይክ ክሩሼቭ አር ዳንሲንግ ን ፋርቲንግ ኦቨር ስታሊንስ ግሬቭ ይላል። ትልልቅ አይኖች ውስጥ የቁጣ ነበልባል ይቀጣጠላል። ከዚያ እንግዲህ ስለ አሜሪካኖቹ ውድቀትና ስለ ኮሚኒዝም ድል አድራጊነት ይተነብያል። የአሁኑ የሶቪየት ውጊያ ዩኤስኤ የተባለውን የበሰበሰ ዛፍ ቆርጦ የሚጥል የመጀመሪያው የምሳር ምት ነው ይላል። አስራ ሁለት ሰዓት ሲሆን ወደ ዩኒቨርሲቲው ምግብ ቤት እናመራለን። እንግዲህ አየለ ትላንት ማታ እራቱን እንደበላ ሌላ አላልቀመሰም። ዓመቱን ሙሉ እንደዚህ ነበር። አንዳንድ ቀን ከኔና ከያሲን ጋር አንዳንዴም ከሌሎቹ ሀበሾች ጋር እራት ይበላል። ከራት በኋላ ካፌ ዶርቢቴል የተባለው የተማሪዎች መሰብሰቢያ ካፌ ሄድና ቡና እየጠጣ ስለ ኮሚኒዝም ወይም ስለ ጥቁሮች መጨቆንና መጠቃት ይከራከራል። ካገኘው ሰው ጋር ይከራከራል ብቻ፣ ነጭ አይሁን፣ በተለይም አሜሪካዊ አይሁን። ወደ ሶስት ሰዓት ላይ ሌሎቹ ተማሪዎች ወደየጥናታቸው ወይም ወደየሲኒማቸው ይሄዳሉ። እኔ ሲኒማ ከገባው አየለ አብሮኝ ሲኒማ ይገባል። እኔ ወደ ጥናት ከሄድኩ እሱ ወደ ካፌ ሴንትራ ይሄዳል። ከእኔ ጋር ሲኒማ ከገባ ከሲኒማ መልስ ወደ እኩለ ሌሊት ላይ እኔ ወደ መኝታ ሲሄድ እሱ ወደ ካፌ ሴንትራ ይሄዳል። ግራም ነፈሰ ቀኝ አየለ ሌሊቱን የሚያሳልፈው ካፌ ሴንትራ ውስጥ ነው። ይሄ ካፌ ሴንትራ የሌሊት መጠጊያ ነው። እንቅልፍ እምቢ ያላቸው ጎረምሶች፣ ከባሎቻቸው የተጣሉ ሴቶች፣ ሌሊት እረፍት የነፈጋቸው ሰዎች እዚህ ካፌ ቁጭ ብለው እየጠጡ የግል ሐሳባቸውን እያሰቡ ወይም የጋራ ሐሳባቸውን እየተወያዩ ፀሐይዋ እስክትወጣላቸው ይጠብቃሉ። አብዛኞቹ ግራ የገባቸው፣ ህይወት ያስደነገጣቸው፣ ኑሮ የከበዳቸው፣ እንቅልፍ የሸሻቸው የሌሊት ሰዎች ናቸው። አየለ ሁለት ፓኮ ሲጋራ ይገዛና ለብቻው አንድ ጠረጴዛ ላይ ቁጭ ብሎ ሲጋራውን እያጨሰ ጋዜጣ፣ መጽሔት ወይም መጽሐፍ እያነበበ ሲጠጣ ያመሻል። ወደ አስራ አንድ ሰዓት ላይ የሚያነበው ነገር አልገባ ሊለው ይጀምራል። ስካር አንጎሉን ይሸፍነዋል። አሁን እንግዲህ እንቅልፍ ሊወስደው ይችላል። ሂሳቡን ከፍሎ ወደ ዩኒቨርሲቲ ይሄዳል። ሲራመድ ፈጽሞ አይንገዳገድም። መኝታ ቤቱን ይከፍታል። አልጋው ውስጥ ይገባል። እንቅልፍ ይወስደዋል። ለቁርስ አይነሳም፣ ለምሳም አይነሳም። ዘጠኝ ሰዓት ላይ ከእንቅልፉ ይነቃል እና ወደ እኔ ቤት ይመጣል። ኮፊ ኮፊ ኮፊ ይላል። ያሲን ተነስቶ ቡና ይጥዳል። አንዳንድ ቀን ግን በተለመደው ሰዓት ወደ እኛ ቤት አይመጣም። እንቅልፍ አሸንፎታል ማለት ነው። የራት ሰዓት ሲደርስ እኔና ያሲን ወደ መኝታ ቤቱ ስንገባ ተዘግቶ ብዙ ሲጋራ የተጨሰበት ብዙ ሰዓት የተተኛበት የጠባብ ክፍል ሽታ ነው። መስኮቱን እንከፍታለን። በትልልቅ ቀይ ፊደላት ሪቮሉሽን የሚል አርዕስት የተጻፈባቸው መጽሔቶች በየቦታው ተዝረክርከዋል። አንድ አምስት ስድስቱ የጥናት ጠረጴዛው ላይ ተበታትነዋል። አንድ ሁለቱ ወንበሩ ላይ ተቀምጠዋል። አንድ ሶስቱ ራስጌ ኮሜዲኖ ላይ ተጋድመዋል። አንድ ሁለቱ ወለሉ ላይ ወድቀዋል። አንድ አስሩ መጽሐፍ መደርደሪያው ላይ ስፍራ ይዘዋል። ክፍል ውስጥ ሌሎች ጥቂት መጽሔቶችና መጽሐፎችም አሉ። ነገር ግን ወዴትም ብትመለከት ትላልቅ ቀይ ፊደላት ሪቮሉሽን እያሉ እንደ ነበልባል እየዘለሉ ወደ አይን ስለሚወረወሩ ክፍል ውስጥ ከሪቮሉሽን በስተቀር ሌላ ነገር ያለ አይመስልም። ታዲያ ቀስ ብለህ ስትመለከት ሌላ ነገርም አለ። የጥናት ጠረጴዛው የሲጋራ ምር ለብሷል። ወለሉን የተረገጠ የተጨፈለቀ የሲጋራ ቁራጭና ግማሹ የተቃጠለ የክብሪት ስባሪ ሞልቶታል። የሲጋራ ቁራጭና የክብሪት ከሰል ሳይረግጡ ክፍሉ ውስጥ አንድ እርምጃ መራመድ አይቻልም። አልጋው ተነጥፎ የሚያውቅ አይመስልም። ዩኒቨርሲቲው የቀጠራቸው አልጋ የሚያነጥፉና መኝታዎቹን የሚጠርጉ ሴቶች አሉ። ግን እነሱ በሚጠርጉበት ሰዓት አየለ በሩን ቆልፎ ተኝቷል። የዩኒቨርሲቲው ምግብ ቤት በጣም ትልቅ አዳራሽ ነው። እያንዳንዱ ጠረጴዛ ስምንት ወይም አስራ ስድስት ሰው ያስቀምጣል። ታዲያ እያንዳንዱ ጠረጴዛ አንድ የውሃ ገንቦ፣ አንድ ትንሽ የዳቦ ቅርጫትና አንድ የጨው ብልቃጥ ብቻ ነው ያለው። ስለዚህ ጨው፣ ውሃ፣ ዳቦ ፈላጊ ሰው ብዙ ጊዜ ሌሎቹን ሰዎች እንዲያቀብሉት መጠየቅ ይኖርበታል። ነገሩ በጣም ቀላል ነው። አንድ ጥቁር አየለን ውሃና ጨው ወይም ዳቦ አቀብለኝ ያለው እንደሆነ አየለ በጨዋ ደንብ ያቀብለዋል። እሱም ሲያስፈልገው ጥቁሩን አቀብለኝ ይለዋል። አንድ ፈረንሳዊ አቀብለኝ ያለው እንደሆነ ወስዶ ፊቱ ላይ ይደቅንለትና አንድ ጊዜ ያፈጥበታል። እንግዲህ አሜሪካኖቹ ፈረንሳይኛ ሲናገሩ ከአጣጣላቸው ያስታውቃል። ታዲያ ውሃ፣ ዳቦ፣ ጨው አቀብለኝ ያለው አሜሪካዊ ከሆነ አየለ ልክ እንዳልሰማ ሰው ዝም ብሎ መብላቱን ይቀጥላል። አሜሪካዊው ጥያቄውን የቀጠለ እንደሆነ አየለ እኔን ይሄ ነጭ ቂጥ ባሪያውን አትቷል ይለኛል። ቁጣ ፊቱን ያለብሰዋል። አሜሪካዊው የፈለገውን እኔ አቀብለዋለሁ። እኔ ርቆብኝ ልሰጠው ካልቻልኩ እንደገና አየለን እባክዎን ያቀብሉኝ ይለዋል። አየለ በቁጣ የጠቆረ ፊቱን ያዞርና ንዴት የሚውለበለብባቸውን ትልልቅ አይኖቹን ይተክልበታል። ቃል አይናገርም፣ ብቻ በአይኖቹ ሰዓት ይገርፈዋል። አየለ እለዋለው ወደ እኔ ፊቱን ያዞራል። እንግዲህ ክብር እንጠብቅ እለዋለው ታዲያ እኔ የማንም ነጭ አሽከር ነኝ ይለኛል። እሱ ቢሆን ያቀብል ነበር። አሁን ህፃንነቱን ተውና አስተዳደግን አስታውስ። በጨዋ ደንብ የጠየቀን በጨዋ ደንብ አቀብለው። የተጠየቀውን ዕቃ አንስቶ ጠያቂው ፊት ላይ ገጭ አድርጎ ያስቀምጥለትና መብላቱን ይቀጥላል። አንድ ቀን ያሲን ስላየለ ነገር እንዴት ይሻላል አለኝ። እንዴት ማለት ብለው፣ አንድ ቀን ራሱን እንዳይገድል ፈራው አለኝ። ለምን ራሱን ይገላል? ጥላቻ በዛበት። ይህን ሀገር ወይም ይህን ሰው ወደዋለሁ ሲል ሰምተው ታውቃለህ? እሱ የሚያስበውና የሚናገረው ስለሚጠላቸው ሀገሮች ብቻ ነው። አሜሪካኖችን ይጠላል፣ ነጮችን ይጠላል፣ አረቦችን ይጠላል። ሌላ ቀርቶ አበሾችንም ይጠላል። ከአንተ በቀር ማንንም አበሻ አይጠጋም። እኔን የሚጠጋኝ ከአንተ ጋር ስለሚያገኘኝና ስለ ኮሚኒዝም ከእሱ እኩል ስለማውቅ ነው። ግን ኮሚኒዝምን አይወድም። እንዴት? እሱ ኮሚኒዝምን የሚቀበለው አሜሪካኖቹንና ምዕራብ አውሮፓውያንን የሚያጠፋ መሳሪያ ሆኖ ስለሚታየው ሀብትን ከሀብታሞች ነጥቆ ሀብታሞችን የሚያጎሳቁል መስሎ ስለሚታየው ነው እንጂ እውነተኞቹ ኮሚኒስቶች እንደሚያምኑት ኮሚኒዝም ለሰው ልጆች እውነተኛ መድኃኒት ነው ብሎ ስለማያምን አይደለም። ይገባል ይመለ ይገባኛል። አስተውላል። ጥላቻ ብቻ ነው ፊቱ ገጽታ ላይ ጎልቶ የሚታዩ። በጥላቻ ህይወቱን እያቃጠለ ይኖራል። ምክንያቱም ራሱን በኃይል ስለሚጠላ ነው። ለምን ራሱን ይጠላል? አለያሲን ለምን መሰለ በቀን አንድ ጊዜ ብቻ የሚበላው? ለምን መሰለ ከሲጋራ እና ከመጠጥ ጋር ብቻ የሚኖረው? ለምን መሰለ መኝታ ቤት ውስጥ ተዘግቶ ታፍኖ ቆሻሻ ማልተኝቶ የሚውለው? ራሱን ለመግደል ነው። ለምን መሰለ አጋጣሚ ባገኘ ቁጥር አሜሪካኖቹን የሚገላምጣቸውና ነገር የሚፈልጋቸው? ለምንድን ነው? ስለሚጠላቸው። ሊሰርባቸው፣ ሊያዋርዳቸው፣ ሊደበድባቸው፣ ሊገድላቸው፣ ሊያጠፋቸው ይፈልጋል። ግን ሌላ ፍላጎትም አለው። ምን ሌላ ፍላጎት? እነሱ ደብድበው እንዲገድሉት ይፈልጋል። ቃዣ አለ አልኩት። ዝም ብላ አስተውለው ና አለመቃዥቴን ታያለህ። ሲግመንት ፍሮይድን ብታነብ ስለ አየለ ብዙ ነገር ይገልጽልሃል። እሺ፣ እንዳንተ ሀሳብ አየለ ላይ ለምንድን ነው ራሱን የሚጠላው? ሀበሻ ስለሆነ ነው። አሁንስ ስ ቅዥቱ እየባሰብህ ሄደ። በጭራሽ አስረዳኝ። ስ የእናንተ የአበሾች ኑሮ ወንድ ለወንድ መዋደድን በጣም ከመጥላቱ ከመናቆ የተነሳ ተራው አበሻ ወንድ ለወንድ መዋደድን እንደ ትልቅ ኃጢአት እንደ ዋና ውርደትና እንደ ቀፋፊ ፍረት ይቆጥረዋል። እውነቴን አይደለም? ነው ግን በሰው ልጆች መካከል በየትኛውም ዘመን በየትኛውም ሕዝብ አንዳንድ የተለዩ ወንዶች ይገኛሉ። ካፈጣጠራቸው ይሁን ወይስ ከአስተዳደጋቸው ወይስ ከሁለቱ ይሁን እንጃ ገላቸውና መንፈሳቸው ወንድን እንጂ ሴትን አይወድም። እሺ አየለ ከእንዲህ አይነቶቹ ሰዎች አንዱ ነው። ታዲያ ጣው ሆኖ ኢትዮጵያ ውስጥ ተወለደ። ስለዚህ እንዲህ አይነት ሰው በመሆኑ ራሱን ይጠላል፣ ይንቃል። ልብ አድርግ፣ ይህ ሁሉ ላየለ በግልጽ አይታየውም። ሐበሻ በመሆኑ እንዲህ አይነቱን ነገር ስለራሱ በግልጽ ለማሰብ አይችልም። ስለዚህ ይህ ሁሉ ውስጡ ሲያድግ ለራሱ አይታየውም። ገባ። የምትለው ይገባኛል፣ ግን በሀሳባ አልስማማም። ጥላቻ በዛበት የምትለው እውነት ነው። ራሱን ስለሚጠላ እንደ ሻማ በቀስታ ህይወቱን እያቃጠለ ይጨርሳል የምትለው እውነት ሊሆን ይችላል። ወንድ ይወዳል ስለምትለው ግን በጭራሽ አልስማማም። እንዲያውም ሳስብበት የነበረ አንድ ነገር አለ ምን አለ ያሲን፣ አንዲት ጥሩ ልጅ አግኝቶ አንድ ወር ያህል ቢተኛትና ቢደሰትባት ይህ ጥላቻው በጣም ይቀንሳል፣ ከዓለም ጋር ይታርቃል። ስለዚህ አንዷን ቀስ ብለን እናያይዘው። ያሲን ራሱን እየነቀነቀ አንተም ራሳ ሀበሻ በመሆን እዚህ ውስጥ የማይታይ ነገር አለ አለኝ። ምንድን ነው እሱ? አልኩት። አየ ላይ የሚወደው አንተን ነው። ድንግጥ አልኩኝ። ግንባሬ ላይ ላመጣ ያሲን ሳቅ እያለ አይዞ አንተ ወንድ ወዳጅ አይደለም። በኋላ ስለ ያሲን ብዙ አስብ ጀመር። ማን ነው ይሄ ያሲን? እሱ ሰውን ይወዳል፣ ሰውም እሱን ይወደዋል። ስለዚህ ኑሮ ወንዝ ውስጥ እንደ ሌሎቻችን ሳይፍ ጨረጨር በሰላም ይንሳፈፋል። አብረው ስትሆን ከንጹህ ሰው ጋር እንደሆንክ ይሰማሃል። ግን ይሄ ሰውዬ ማን ነው? ምናልባት አይሪን ታውቀው ይሆን አንድ ማታ እኛ ቤት መታ። ያሲን አልነበረም። አልጋይ ውስጥ ገብተን ስናወራ ላንቺ እንደሚታይሽ ያሲን ማን ነው? አልኳት። አረንጓዴ አይኖቿ የባሰውን ፈዘዙ። ቀጫጭን ረጃጅም ጣቶቿ መሃል ከተቀረቀረው ሲጋራ ጢሱ እየኮራ እየተንቀባረረ ወደ ላይ ይመዘዛል፣ ይጠማዘዛል። ምላሷ ብቅ ብሎ ወፍራም ቀያይ ከንፈሮቿን ልሶ ተመለሰ። የረጠቡ ከንፈሮቿ ላመል ከፈት ብለው ትንንሽ ጥርሶቿን ያሳያሉ። መልኳ የት ላይ እንደሆነ ማየት አልቻልኩም፣ ግን እንደሷ ያሉ ውበት ያጥለቀለቃቸው ሴቶች በብዙ እንደማይገኙ እርግጠኛ ነበርኩ። ወርቅ መሳይ አጭር ጸጉሯን በአንድ እጇ ወደኋላ ገፋችው፣ ልማዷ ነው። ያሲን ሊቅ ነው አለችኝ። እውነተኛ ሊቅ ነው ማለቴ፣ እውቀትን የሚገበየው ያንን እውቀት በስራ ላይ አውሎ ገንዘብ ወይም ስልጣን ወይም ዝና ለማግኘት አይደለም፣ ለማወቅ ብቻ ሲል ነው። ማወቅ አለቀ በቃ እና በጣም አዋቂ ነው። እንዴት ማለት? በጣም አዋቂ ለምሳሌ በፍልስፍና ላይሰንስ አለው። አሁን ደግሞ የዓመት ሲያልቅ በሃይማኖት ጥናት ላይሰንሱን ያገኛል። አረብኛ፣ እንግሊዝኛ፣ ፈረንሳይኛ ያውቃል። ማወቅ ስልህም አጠናቆ ነው። በፊት ኮሚኒስት ነበር፣ ግን ሰላማዊ በመሆኑ ከኮሚኒስቶች ጋር አልተስማማም አጉልምነትም የለው፣ ሃይማኖትም የለው። አሁን ምን በማድረግ ላይ እንዳለ ልንገርህ። ንገሪ። እውነትን በመፈለግ ላይ ነው እና እውነትን የት ነው የሚፈልጋት መሰለህ? የት ነው የሚፈልጋት? ግብረ ስጋ ውስጥ። የጥንት ሰዎች እምስንና ቁላን ያመልኩ ነበር። ለምን? የህይወት ምንጭ እምስና ቁላ ስለሆነ፣ የህይወት እውነቱን ለማወቅ ወደ ምንጩ ስና ቁላ መመለስ ያስፈልጋል። እኔ ስለው ቅጥ የሌለው መዘባረቅ ይመስላል። ያሲን ሲለው ግን ውበትም እውነትም እንዳሉበት ይሰማሃል ቀጥይ እንስሳት የሚያምሩት መቼ ነው የስሪ አውራት በደረሰ ጊዜ ነው የሰው ልጆች በምን ዕድሜ ነው ከሁሉ ይበልጥ ውብ የሚሆኑት በጉርምስናቸው እድሜ ነው በሚባዱበት ዕድሜ ዛፎችና ሌሎች አታክልት ምናቸው ነው ውብ አበባቸው ነው አበባቸው ምንድን ነው ለእነሱ ስና ቸው አይደለም እንዴ ለዚህ ነው ያሲን እውነትን ግብረ ስጋ ውስጥ የሚፈልጋት ልገልጽላ የፈለግኩትን ለመግለጽ የቻልኩ አይመስለኝም። ብቻ በመጠኑ ገልጸሽልኛል። ቀጥልኝ። አንድ ሌሊት እኔ እናንተን አልጋ ውስጥ አላገኘንም። ታስታውሳለህ? እኔ በሩን ስላልቆለፍኩት ነበር። አውቄ ነበር ያልቆለፍኩት። ለምን? ያሲን ነው አትቆልፍ ያለኝ። እርግጠኛ ነሽ? ገና እኔ እናንተ መተኛ ሳንጀምር ያሲን እንደምንተኛ ያውቅ ነበር። እንዴት አድርጎ? እሱኗ እንደተኛ ይጠይቀኝ ለምን እርግጠኛ አይደለሁም የሚመስልሽን ንገርኝ ሚስ መጀመሪያ ለሶስት የሚደረግ ግብረ ስጋ በጣም ስሜት ይሰጠዋል ስጋዊ ስሜት ማለት ነው ሁለተኛ መንፈሳዊ ስሜት ይሰጠዋል እንዴት ጥልቅ ህይወትን የኖረ ይመስለዋል አይህ ለእሱ እንደሚታየው አንድ ብቻህን መኖር ትልቅ እድል ነው ሁለት ብቸኞች ተገናኝተው ለጥቂት ደቂቃዎች በግብረ ስጋ ብቸኝነታቸውን ሲያሸንፉና ሁለቱ ብቻ ሲዋሃዱ ገነት ማለት ነው ከሁለት አልፎ ሶስት ሲሆኑ ደግሞ ከዚያም ይበልጣል። እዚህ አልጋ ውስጥ ለሶስት በምንተኛበት ጊዜ ለእኔና ለአንተ የሚታየን አንድ አይነት ግብረ ስጋ ብቻ ነው። ለሱ ግን ከዚያ በላይ ብዙ ሌላ ነገር፣ ብዙ ውብ ነገር ይታየዋል። ምን ምን ይታየዋል? እኔ አላውቅም። እንደ ያሲን ቅዱስ በሆን ምናልባት ይታየኝ ነበር። ያሲን ቅዱስ ነው ስት የሮማው ጳጳስ ሲሰሙሽና፣ አልኳት እየሳብኩ እኔ የእነሱን አይነት ቅዱስነት ከቅዱስ አልቆጥረውም። አለች ከንፈሯን በንቀት ጣል አድርጋ። እነሱ ሰውን ቅዱስ የሚሉት ምድራዊውን ሕይወት የካደ እንደሆነ ነው። እኔ ግን ሰውን ቅዱስ የምለው ምድራዊውን ሕይወት በሙሉ ልብ የተቀበለ እንደሆነ ነው። የመንደር ቂልም ኑሮን በሙሉ ልብ ይቀበላል አልኳት። እርግጥ ነው ግን የኑሮን ክፋትና አስቀያሚነት ለማየትና ለመገንዘብ ስለማይችል ነው። ገባ የምልህ? ቅዱስ ማለት የመንደር ቂል ሳይሆን እንደ መንደር ቂል የሚኖር ማለት ነው። አይኑ ክፋትን እያየ አንጎሉ የተንኮልንና የጮሌነትን ጥቅም እያወቀ ልቡ ግን ከክፋትና ከተንኮል ንጹህ የሆነ ማለት ነው። ይሉኝታን፣ ልወደድ ባይነትን፣ ምቀኝነትን፣ ጥላቻን ከልቡ ውስጥ አስወግዶ በፍቅርና በሰላም የሚኖር ማለት ነው። ያሲን እንዲህ አይነት ሰው ነው። ገባኝ። ያሲን ከኔ ጋር እንድተኝ ጠይቆች ነበር። አዎ። ለምን? እርግጠኛ አይደለሁም ግን አንተን በጣም ስለሚፈልግ ይመስለኛል። እንዴት ማለት? እኔ በጣም ደስ ትለዋለህ ለእኔ ደስ የምትለኝን ያህል ለእሱም ደስ ትለዋለህ። ምን ማለትሽ ነው? እንድታቅፈው፣ እንድትስመው፣ እንድተኛው ይፈልጋል። ምንድን ነው የምታወሪው? አላወቅም ኑሯል አላወኩም። እውር ነህ፣ አይነህን ክፈት። ምን እንደሚፈልግ ልንገርህ። ንገሪ። እኔ ሁለታችሁ መሃል ሆን የለ እሱም ተራውን መሀላችን ለመሆን ይፈልጋል። እሱ እኔ ውስጥ ሲገባ አንተ ደግሞ እሱ ውስጥ እንድትገባ ይፈልጋል። ለምን? እንደዚህ ነዋ። እሱ ወንድም ሴትም ይወዳል። እኔ የሚወደድ አይነት ሴት ነኝ፣ አንተ የምትወደድ አይነት ወንድ ነህ። ስለዚህ ሁለታችንንም ይፈልጋል። አስታውስ፣ እሱ እንደ እኔና እንዳንተ ተራ ሰው አይደለም። በእሱ ዓይን እፍረት ወይም ጸያፍ የሚሉት ነገር የለም። ለምን ይመስላል ይህን ሁሉ የምነግርህ ለምንድን ነው? ለያሲም ብዬ ነው። ተወጀዋለሽ። መውደድ ብቻ አይደለም፣ አመልከዋለሁ ታደርግለታለህ አልችልም አልኳት። በሀሳቤ ግን እርግጠኛ አልነበርኩም። ዝም ብለን ቆየን። ያሲን ስለ አየለ ሲያዋየኝ አየለ ይወድሃል ብሎኝ ነበር። ምናልባት ሳይታወቀው የራሱን ስሜት አየለ ላይ ለጥፎበት ይሆን? አይሪን ስለ ያሲን የነገረችኝ በገዛ ራሷ ተነሳስታ ይሆን ወይስ ራሱ ልኳት ይሆን? ለመሆኑ እቺ አይሪን እንዴት ያለች ሴት ነች? ያሲን ቅዱስ ከሆነ አንቺ የእሱ ደቀ መዝሙር መሆንሽ ነዋ። የእሱ ደቀ መዝሙር ለመሆን አልበቃ። ምክንያቱም ልቤ የተራ ሰው ልብ ነው። ከደግ ይልቅ ክፉን ይመርጣል። ነፃነቱን በይሉኝታ ገበያ ይሸጣል። የአሁኑ አነጋገሯ የእንግሊዝ ሳይሆን የምስራቃውያን ዘ ያለው ከያሲን የወረሰችው አነጋገር መሆን አለበት። እንግዲያውስ ምን ሆነሽ አልኳት። እንደ አገልጋዩ ልትቆጥረኝ ትችላለህ። እስካሁን ያገኘሁት ሰው ሁሉ ሲያገለግለኝ ነው። ወቅቱ ለወላጆቼ አንዲት ብቻ ስለሆንኩ እነሱ አገለገሉኝ። እንደምታውቀው ረጅም፣ ቀጭን፣ አስቀያሚ ቢጤ ነኝ። ግን እስካሁን ያወኳቸው ወንዶች ልክ የውበት ንግስት እንደሆንኩ ያህል ተገዝተውልኛል፣ አገልግለውኛል። ብቻ ምን ልበል በሄድኩበት እንደተገለገልኩ ነው። እና አሁን ያሲን የማገልገል ለእኔ ህይወት በቂ ለውጥ ነው። ሲጋራዋን በረጅሙ ሳበች፣ አይኗን ዘግታ ቆየች እና ጭሱን ወደ ውጭ ተነፈሰች። ቀጠለች። ከያሲን ጋር ሲሆን ሁሉ ነገር ንጹህ ነው። ከእሱ ጋር ብዙ ግንኙነት ያደረግኩ እንደሆነ ምናልባት ከንጽህናው ትንሽ ይተላለፍብኝ ይሆናል ብዬ ተስፋ አደርጋለሁ። በብዙ ከእሱ ጋር ያወራው እንደሆነ ከደግነቱ ትንሽ ያካፍለኛል ብዬ አምናለሁ። አይህ በእኛ ስልጣኔ፣ ይልቁንም በእኔ ቤተሰብ አካባቢ ግብረ ስጋ እንዳሳፋሪ ውድቀት እንደ ኃጢአት ነው የሚታየው። ስለዚህ ያሲንን ከማወቂ በፊት ግብረስጋ እንዳሳፋሪ ውድቀት ሆኖ ባይታየኝም እንኳ እንደ ጥሩ መልካም ነገር አልቆጥረውም ነበር። ከያሲን ጋር መተኛ ከጀመርኩ በኋላ ግን ግብረ ስጋን በአዲስ አና ያው ጀመር። አሁን ለእኔ ግብረ ስጋ ንጹህ ውብ ነገር ነው። ይሄ ወዳንስ ነው፣ በማንኛውም አይነት ብንደንሰው እወዳለሁ። አብሮኝ የሚደንሰው ወንድ ልበ ንጹህ ይሁን እንጂ በእኔ ገላ የፈለገውን ቢሰራ ደስ ይለኛል። ይህ የያሲን ስጦታ ነው። አንቺ ራሽም እንደ ያሲን ቅድስት ሳቶኝ አትቀሪም አልኳት። አፈረች፣ ፊቷ ቀላ አለችኝና ሲጋራውን አጠፋችው። ምላሷ እንደገና ብቅ ብሎ ቀያይ ወፍራም ከንፈሮቿን ልሶ ተመለሰ። ፊቴን ወደ ፊቷ አስጠጋው። የረጠቡና የተከፈቱ ከንፈሮቿን በዝግታ መላስ ጀመርኩ። ጉሮሮዋ ውስጥ የተቆጣ ድመት የሚመስል ድምፅ ይንጎራደድ ጀመር። አንድ ጡቷን እየጠባው የድመት ቁጣዋን እየሰማው ስለ ያሲን የነገረችኝን አስታወስኩ። በጣም ጥሩ ልጅ መሆኑ አያጠራጥርም ቅዱስ መሆኑ ግን በጭራሽ አልታየኝም አይ ሴቶች ብዬ አሰብኩኝ ተራው እንድትሸለቻቸው ሌላውን ተራ ሰው ቅዱስ ያደረጉትና በቅዱስነቱ ይደሰታሉ ሳቅ አመለጠኝ ምን ያስቃል እኔ እንጃ አልኳት ውሸት ከመፍጠር ይቀላል ብዬ እብድ አለችኝ ጭኖቿን እየከፈተች በሀሳቤ ወይ ቅዱስ ቆላ ወይ እብድ ቆላ መሆን አለበት አልኩ። ከት ብዬ መሳቅ ጀመርኩ። እብድ መሆንህን ድሮ ነው ያወቅኩት አለችኝ ለመቆጣት እየሞከረች። ቀስ እያለ ሳቅ የተላለፈባት። አብረን ስንስቅ ያሲን መጣ። ልብሱን ሲያወላልቅ የቡድንና የቡድን አባቶች ከቅዱስ ቆላ ከእብድ ጀላ የሚል ሀሳብ ሳልፈቅድለት መጥቶ በሳቄ አንከተክተኝ ጀመር። ከጭኖቿ ወጥቼ አልጋው ላይ እየተንከባለልኩ ስስቅ እነሱም ሳይወዱ አብረውኝ ሲስቁ ብዙ ጊዜ ቆየን። ያሲን ልብሱን በሙሉ አውልቆ አልጋችን ውስጥ ሲገባ የቆመውን አይቼ በሀሳቤ ቅዱስ ላያውና ቅዱስ ላያውና እያልኩ እንደ ትንሽ ልጅ ጮኩ። እንባዬ በጉንጨ እየወረደ ሆዴን ያመኝ ጀመር። ሳቁን ለማቆም ሞከርኩ፣ አልቻልኩም። እነሱም ሳይወዱ አብረውኝ ይስቃሉ። አሁንም በሀሳቤ ቅዱስ ቁላ ያልኩ በሳቅ እየተንከተከትኩ እብድ ቁላ የት ነህ ብያሰብኩ። አንሶላ ውስጥ በእጄ ላይ ነካሁት፣ ተኝቷል። ቅዱስ ቁላ ሲነሳ እብድ ቁላ ይተኛል። ይሄ የሚገባ ነገር ነው ብያሰብኩ። ሳቁ ሆዴን እያመመኝ አስፈራኝ፣ ግን ላቆመው አልቻልኩም። አይሪን ከት ብላ እየሳቀች እብድ አይመስልህም አለችው። አየኋት አፍንጫዋን አየሁት፣ ቀይ የእንግሊዝ አፍንጫ የሚል ሀሳብ የባሰውን አሳቀኝ። እኔ ሆዴን ይዤ ስስቅ፣ እነሱም እየሳቁ መተቃቀፍ ጀመሩ። ከመተቃቀፉ ቡራኬ ለመሳተፍ ስላልቻልኩ መብራቱን አጠፋውላቸውና የእብድ ሳቄን ቀጠልኩ። አሁን ሳስበው ምንም የሚያስቅ ነገር አልነበረም። ሰባተኛው መልአክ ስብሃት ገብረ እግዚአብሔር